አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። ዛሬ እንሻ አላህ ይዤላችሁ የመጣሁት ለእናንተ የሚጠምነው ተጠቀማችሁ፣ ሰብስክራይብ ላት የረገት ተከታተሉኝ። እና አረብ ሀገር ስትሄዱ ያለፈባችሁን የኖራችሁበትን እራሱ ሰዎች አላችሁ ሁላችሁም ማለት አይደለም። አንዳንዱ አንዳንዶቻችን የኖርንበትን እንዴት እንዳድግ ምን እንዲያሳለፍ፣ እነዚህ ተበድለንም ሊሆን ይችላል። ጥሩም ህይወት እኮ የምንኖር ሰዎች ሊኖር ይችላል። ግን እዛ አረብ ሀገር ስንሄድ ብዙዎቻችን ያለፍንበትን የምንረሳ በቃ መልሰን እዛ ህይወት የምንገባ የማይመስለን ሰዎች እና ለምን እንደ ኋላ አላውቅም። እዚህ ብዙ ነገር አሳልፋችሁ ማይመች ህይወት ኖራችሁ፣ በቃ ብቻ ብዙ ነገር አለ። አንዳንዶቻችሁም እንዲያውም አንዳንዶች ሰው ቤት ሆናችሁ፣ ሰው ቤት ኢትዮጵያ ሆናችሁ፣ ሰው ቤት ገብታችሁ ስራ ስሰሩ ሂዳችሁ፣ እዛ ግን ስትደርሱ፣ በቃ አለፈልም በቃ ተቀየረ፣ ህይወት ተቀየረ ብላችሁ የምታስቡ ሰዎች ግን አንዳንዶቻችሁ፣ የምትሳሳቱ ስህተት ነው ማለት ነው። ውድ ቤተሰቦች፣ ሁላችሁንም ማለት አይደለም። ግማሾቻችሁ ጥሩ ነገር ምትሰሯላችሁ ለአላማ ወጥታችሁ አላማችሁን ግባችሁን የምታሳፉ ሰዎች አላችሁ። አንዳንዶች ግን አንዳንዶች ግን ሐቂቃትን ወላሂ ነው የምላችሁ ቤተሰቦቻችሁን ነው ራሱ የምታበሳጩ። አረባ ገፊዳችሁ ያልሆነ ቦታ ስትገቡ ያልሆነ ሆነ ባለም ልታገቡ ትችላላችሁ። ያልሆነ ነገር ልታደርጉ ስትሉ ታይ ይሄ አይሆንም ይሄ እኩል ሊሆን አይችልም ብለው ሲሏችሁ ቤተሰቦቻችሁን። በቃ አንቺ ያለፈች ብሽን ረስተሽ ስንት ነገር አሳልፈሽ ነው አረብ ሀገር ይርሽው። ለምን ነው እንደዛ የማት ለምን እንደዛ ታረጋለሽ? ሁላችሁ ሲሏችሁ ቤተሰብን ብሎክም የምታረጓላችሁ ቤተሰቦቻችሁን የምታበሳጩ በስልኬ እንዲያደውል የምትሉ ሰዎች አላችሁ። ግን ምን አስባችሁ ነው እንደዛ ባታረጉ ቤተሰብ አንዳንዴ የሚላቸውን ስሙ። በቃ ለምን ነው በቃ ማለቴ አሁን እነሱ እናንተ በፊት ህይወት የኖራችሁትን መልሳችሁ ቤተሰባችሁ ለእናንተ የሚያዝንላችሁ እናንተን የሚወድ የሚያከብራችሁ ሰው በፊት የኖራችሁበትን እዚህ ማለት ነው። ልብስ ልብስ ራሱ ልብስ በአመት ራሱ የማንቀይር ሰዎች አለን። በቃ ራሱ እንዲሁ ምግብ ራሱ ደህና ምግብ በልተን ማኑ ሰዎች አለን ማለት ነው። እዛ ስንር ግን በቃ አለም ተቀየረ ብለን የምናስብ ሰዎች ምን አስበን ነው? ያኔ ብራችሁን ሴፍ አድርጉ። ብራችሁን ሴፍ አድርጋችሁ ቤተሰብ ይሄን ነገር ልስራለሽ፣ ቦታ ልግዛለሽ፣ ቤት ልስራለሽ፣ ይሄን ላርግልሽ ይላችሁ ቤተሰብ። አይ እኔ ቦታ ልፈልግም በቃ ምናምን የምትሏላቸው ማለት ነው። እንደዛ ማለት አይደለም። ያለባችሁ ብስል መሆን አለባችሁ። አሁን ምሳሌ ቦታ እማይሁን ቦታ ላይ ቤተሰብ ይገዛላችሁ አይችልም፣ ግን ብራችሁ በአማችሁ መጠን እዚህ ቦታ ጊዜ ሲልሽ እሺ ማራባ ብላችሁ ተቀበሉ ማለት ነው። ምክንያቱም ብራችሁ እንዳያጠፋባችሁ። ተሰቃይታ ነው የሄደችው። ብዙዎቻችሁ ሀቂቃተን እዚህ ራሱ ልጅ ጥላችሁ የምትሄዱ አላችሁ። ልጅ እንግዲህ ጥሩ የሚሄድ ልጅ እንግዲህ ታዲያ ሰው የሌላው መቼም የተመቸው ልጁን የሚያሳድግበት ያለው ብር መቼም አረብ አገር ይሰደዳል አይሰደድም አይደለም። ስለዚህ እናንተ ልጆቻችሁን ጥላችሁ እየሄዳችሁ ልጆቻችሁ የሰፍ ግርፍ እያረጋችሁ ሰፈር እየሄዱ የሰፈር ልጆች ያደረጉት እናታቸው አባታቸው ያደረጉት ነገር እያመራቸው፣ ግን እናንተ ደግሞ ልጆቻችንን እንለውጣለን ልጆቻችን እናሳድጋለን ብላችሁ ሄዳችሁ፣ ግን እዛ ስትሄዱ ትረስታላችሁ። በቃ በቃ ለምን እንዲያው አላውቅም፣ እንዲያው እንረሳለን። አረብ ሀገር እና የወጣችሁበትን የተሰደዳችሁበትን አላማ አትርሱ፣ ግባችሁን አሳኩ። በቃ አንዳንዴ ብር የሚያልቅ አይመስለንም መሰለኝ። አረብ ሀገር ብር ያልቃል፣ ጉልበት ያልቃል። እዚህ መታችሁ ራሱ አንዳንዴ ስራ ራሱ ስሰሩ በጣም የመሰማት ስሜት እራሱ ይኖረዋል። ምክንያቱም እናንተ ተተግበላታችሁ ተለፋችሁ አይቀር የሄዳችሁበትን አላማ መርሳት የለባችሁም ማለት ነው። ከዚህ ብዙ ስቀ እያሰልፋችሁ እዚህ ስንት ነገር ሆናችሁ ማለት ነው። ቅባት ሻምቦ መግዚያ ያጣን ቤተሰቦች ነን አረብ ሀገር ተሰደን እስኪ ያልፍልኛል ብለን ግን ዝም ብላችሁ የማይሆኑ ኮተታ ኮተት እየሰበሰባችሁ ለከሌ ዝም ብላችሁ ላገኛችሁት ያገኛችሁትን ሁሉ ደግሞ ላግባሽ አለች ሁላ ራሱ የሚጠይቅሽን እሺ፣ በቃ ቤተሰብ ጠይቅና ታገባኛለህ ምናም ቤተሰብ ደግሞ እምቢ ያሉች ጊዜ ቤተሰብን ብሎት ማረግ፣ ቤተሰብን በቤተሰብ መበሳጨት፣ ቤተሰብ በቃ ኔን ካረደሽ ብሎ ነው፣ ለእኔ ይህን ነገር ካላብር አልሰጠሽ ብሎ ነው ብዙዎቻችሁ ምትሉ አላችሁ። ግን አንዳንድ ቤተሰብ ይህን አስቡ፣ አይደለም ለአንቺ ለራስሽ ለህይወትሽ አስቡ ነው ማለት ነው። እና የሄዳችሁበትን አላማ አትርሱ። እዚህ ያለፈባችሁን ነገር አትርሱት። በቃ አትርሱት፣ አስታውሱ። የሰው ልጅ ወደ ኋላ ያለውንም ስናስታውስ ነው። እዚህ ምን ያህለኛ ምንድን ያሳለፍ ነው? ኢትዮጵያ ምን ምን ቸግሮ ነበረ የመጣ ኢትዮጵያ ምን ህይወት ነበር የምኖረው እንዴት ብዬ ነበረ ብላችሁ አስቡ ማለት ነው። ውድ ቤተሰቦች፣ ምክንያቱም መልሳችሁ ጥሩ ያልሆነ ህይወት ውስጥ እንዳትገቡ ነው ማለት ነው። ይና ጥሩ እንደናንተ ነው ጥሩ ቤተሰብ ቢመክራችሁም ቤተሰብ ቢቀየማችሁም ታታርግ ብላችሁ ለእናንተ ነው ግን እናንተ አመስገኛንም ቤተሰቦቻችሁን እራሱ የምታመሰግኑት እዝ ስትመጡ ነው። አባት ያለኝ ወይም ህት ያለችኝ ሰምታ መሆን ለካ ለኔ ብላ ነው ምናምን ትላላችሁና መልሳችሁ ሁለተኛ ስደት እንዳትሄዱ ሶስተኛ ስደት እንዳትሄዱ ለማለት ነው። ውድ ቤተሰቦቼ እንሻአላ ተወደዳችሁ። ሰብስክራይብ፣ ላይክ ያደረጋችሁ ተከታተሉ። ሰብስክራይብም ያላደረጋችሁ ሰብስክራይብ አድርጉኝ። የዛሬ ቪዲዮ እንግዲህ ይህን ይመስላል። አሰላም አሰላሙ አለይኩም ወራህመቱላሂ ወበረካ። ውድ ቤተሰቦቼ፣ አንዳንድ ደግሞ ጠቀስ አድርጊ የምነግራችሁ ለእናንተ የጠቅማቸው አልምላችሁ፣ ቦታ ያልገዛችሁ ቦታችሁን ግዙ፣ ቤት ያልሰራችሁ ደግሞ ቦታ ኑሯችሁ ቤታችሁን ግዙ። አንዳንድ ማለት ነው ውድ ቤተሰቦቼ፣ የሆነ ነገር ታሰሩ አላማችሁ ታደርሶ አረብ አገር ተረብ አገር ወደዚህ መምጣት የለባችሁም የሆነ ችግር ካላጋጠማችሁ ችግርን በሩቅ ላይ ያርገው መምን በሩቅ ላይ አድርገው። ግን የሆነ ነገር ካላጋጠማችሁ አሁን ምሳሌ አንዴ አንዴ ማለት ነው። እኔ ብዙ የታዘብኩ ብዙ ያየሁት አለኝ። ቤት ሰርታችሁ ወይ ካታሳስሩ ወይ ካታስገርፉት መጡና እንደገና ደግሞ ሁለተኛ ቤት ላሳስር ላስገርፍ ብላችሁ የምትመላለሱ ሰዎች ምን አስባችሁ ነው? መመላለስ የለባችሁ። እንደምንም ብላችሁ ጭክ እናርጋችሁ በቃ የሆነ ይሁን ብላችሁ ለራሳችሁ ጭቅና አርጋችሁ ምንም ሳትመረሩ ስራችሁን፣ ቤታችሁን አስገርፋችሁ ቤታችሁን አስጨርሳችሁ ንቶ ነው። ምክንያቱም የአሁን ቤቶች ማለት ነው ካልታሰሩ ተቅጣችሁ፣ ካልታሰሩ በጣም በቃ እኔ አላቅም እንደ ድሮ አይደለም። ቶሎ የመውደ ባህር ያለው ካታሳስሩ፣ ካታስገርፉ ዝም ብመጡ በኋላ ለእናንተ ራሱ መልሳችሁ አረብ ሀገር እንሰደድ ነው የምትሉት። ና እንደዚያ ባታረጉላችኋለ፣ ውድ ቤተሰቦቼ። እናም ደግሞ አሁን ምሳሌ ከፍ ያለ ብሬ ያላችሁ አረኛ ብሬና ላስቀምጠው ዝህ ሰህድ ይሰራበት ያለው ምናምን ብላችሁ ደግሞ ለምትሉ ትራችሁን ስሩበት ማለት ነው። እዛ እያላችሁ እዚህ ስሩበት፣ የሆነ ነገር ግዙበት። በተደጋጋሚ ነው ምነግራችሁ። ምክንያቱም እኔ ስመጣ ያለውና አሁን ላይ ያለው በጣም ለውጥ አለ። በጣም በጣም ለውጥ አለ። በእኔ ጊዜ አሁን እኔ ራሱ ስመጣ የተወሰነ ይሻል ነበረ። አሁን ግን ህይወት እየከበደ ነው። ህይወት እየጨመረ በቃ ሁሉ ነገር የምትገዙት እየጨመረ ስለሆነ የሚሄደው እናንተ ያለባቸው እዛ ሆናችሁ ብራችሁን እየሰራችሁ መግዛት፣ ብራችሁን ባንክ ቤት ሰምተ ታስቀምጡ የሆነ ነገር እየሰራችሁበት ስራ ይስራ ማለት ነው። እናንተም ስሩ፣ ብራችሁም ደሞ እዚህ ይስራ እላቸዋለሁ። ውድ ቤተሰቦቼ እንዲያው እንግዲህ ለእናንተ ነው። በቃ አንዳንዴ ምክር መስማት አለባችሁ። ሁላችንም እኮ የሰው ላይ አወቅን ብለን ሳይሆን እናንተ አላወቃችሁ ጓደኛችሁ ትችላለ ወይም ደግሞ ቤተሰብ ላይ ያቅ ይችላል። እና መረዳዳት የዛኔ ሰው መስማት ነው፣ በቃ መስማት አለባችሁ። ያልጠቀማችሁን ታስወግዱታላችሁ፣ የጠቀማችሁትን ደግሞ ሴፍ አርጋችሁ ትይዙታላችሁ ማለት ነው። እና መከር የሚሏችሁን ነገር ስሙ። ተከታተሉ። አንዳንዴ ቀልድን ብቻ አትስሙ። ስልክ አታብዙ። ስልክ ማውራት ስልክ ባወራችሁ ሰዓት ራሱ እምሰሩ ተጻፈባችኋል። በቃ ሰው ያዳከማችኋል ማለት ነው። አንዳንዴ አሁን ያሁን ልት መጡ ትያስቡና ስልክ ባዋራቸው ሰዓት አራትም ጭዛ ሀገሩ ምናምን ሁሉ ነገር እንደምሉ የደብሮ ምናምን ይሏቸዋል። ና ብዙ ጊዜ ስልክ ማብዛት አታብዙ ላችኋለሁኝ። ወደ አላማችሁ ጉዞ ወደ አላማ የሄዳችሁበትን አትርሱ። ያለፈባችሁ መርሳት የለባችሁም። ያንን የመጣችሁ እዚህ የኖራችሁን ህይወት አረብ ሀገር ታዲያችሁ በኋላ መለሳችሁ ለመኖር በጣም በጣም ነው የሚከብደውና እንደዛ እንዳይሆንባችሁ ቀለል አርጋችሁ እንድንኖሩ እንሻአላህ፣ ብራችሁን ሴፋ አርጉ ሰሩበት። ብራችሁን እና ቤተሰብ ጋር ደግሞ የታዋያቸሁ ቤተሰብ አንዳንድ የሚላችሁን ስሙ ማለት ነው። አንዳንዴ አንዳንድ ሰማ ሰዎች አለ ቤተሰብ የሚላችሁን ስሙ። ቢረባም ባይረባም ያቤተሰባችሁ ነው። ቢያማችሁም ቢርባችሁም ቢጣማችሁም ቤተሰቦቻችሁ ናቸው። በኋላ ለእናንተና ቤተሰብ ያላችሁን ስሙ። ለእናንተ መጥፎ ነገር የሚያስ ቤተሰብ የለም እና ይህን የሚሳ ቤተሰቦች